ምጤና ይስጥልኝ ውድ የሦስተኛ ክፍል ተማሪዎች በዚህ በክፍል አስር ስለ ጎነ ብዙ ምስሎች በጎናቸው ብዛት መለየትና መሰየም በሚለው እንወያያለን። ውድ የተማሪ ቤተሰብ ወላጆች ይህንን ውይይት ልብ ብላችሁ ከተከታተላችሁ እናንተ ራሱ በደንብ በዚህ ርዕስ ዙሪያ ላይ በደንብ ማስተማር እንደምትችሉ እርግጠኛ ሆኜ እነግራችኋለሁ። ከዚህ በመቀጠል የምለው ነገር ምንድን ነው? በመጀመሪያ እስኪ ቴክስታችሁ ላይ ያለውን ጥያቄ እንየው፣ ከዛ በቪዲዮ የተደገፈ ውይይት አቀርባለሁ። ከዚያም እንደገና እንመለሳለን ማለት ነው እና የመጀመሪያው ላይ ዚጋ ምን ይላል? እነዚህን ምስሎች እየገለጸ ነው ምን አይነት ከሚከተሉት ነገሮች ውስጥ እነዚህ ሁለት ምስሎች ማለት ነው፣ ምን አይነት ጠለል ታያላችሁ? ጠለል ማለት ምን ማለት ነው? እሺ ሌላ የብዙዎቹ ጠጣር ምስሎች ገጻቸው የጠለል ምስሎች ምስሎች ናቸው ይላል። የብዙዎቹ ጠጣር ምስሎች ገጻቸው የጠለል ምስሎች ነው ወይም ናቸው ይላል። ምን ማለት ነው? ጠጣር ምስል። እሺ እዚህ ጋ እንግዲህ እንደምትመለከቱት እነዚህ ምስሎች አሉ። ከሚከተሉት ምስሎች ውስጥ የጠለል ምስሎች የሆኑት የትኞቹ ናቸው? ለምን? ምክንያታችሁን አብራሩ። እንቀጥል። እዚህም እንደዚሁ ከሚከተሉት ውስጥ ጎነ ብዙ የሆኑ ምስሎች የትኞቹ ናቸው? ለምን ምክንያታችሁን አብራሩ። እዚህ ጋር እንደ ምሳሌ የሚሰጠን አለ። እዚህ ጋር መልመጃዎች አሉ። ስማቸውን ስያሜያቸውን እንድንሰጥ ማለት ነው፣ በጎናቸው ብዛት። እዚህ ጋር ልክ ነጠብጣቦቹን በመከተል የተለያየ ጎነ ብዙዎች እንድንሰራ ያሳየናል። እዚህ እነዚህ ምስሎች ምን የምን ምሳሌ መሆን ይችላሉ ይላል። በዚህ ላይ ደግሞ አራት ጎኖች አሉት። ጎነ ብዙስ እንድንሰራ ያዛል። ጎነ ሶስት እዚህ ላይም ፓተርናቸውን በመከተል ይላል። አሁን እዚህ ጎነ ሶስት አለች፣ እዚህ ጋር ጎነ ሶስት አለች ለላይ ታልፋለች፣ እዚህ ጋ ጎነ አምስት አለች፣ እዚህ ጎነ ስድስት። ስለዚህ እዚህች ለላይ ጎነ ስንት ነው መሆን ያለበት? ጎነ ሶስት ብሎ ጎነ አምስት ጎነ ስድስት እያለ ቀጠለ እና ጎነ ስንት መሆን አለበት ነው መሪማ ሶስት ጎነ መሪማ ሶስት ጎነ ሶስቶች አራት ጎነ አምስቶች አምስት ጎነ አራቶች እና ስድስት ጎነ ስምንቶች መስራት ለመስራት የክብሪት እንጨቶችን ተጠቀመች በጠቅላላው ስንት የክብሪት እንጨቶች ወሰደባት እሺ ወደ ቪዲዮ እንሂዳ እሺ ወደዚህ ቪዲዮ ስመጣ እንደምትመለከቱት በእንግሊዝኛው ፕሌን ፊገር ይላል ፕሌን ፊገር በአእምሯችሁ አታች እንዲሆን ፕሌን በላዩ ላይ ሲያልፍ አያችሁት። ይህ ፕሌን ፊገር ወይም ደግሞ ጠለል ምስሎች የምንላቸው ማለት ነው። ልክ እንደ መሬት ወለል ላይ እንደምንዘረጋው ምንጣፍ እሱ ናስ አያችሁት። ወርድና እርዝማኔ ያለው ልክ እንደዚህ ማለት ነው። በቅ በግራና በቀኝ ፍላት ጠፍጣፋ የሆነ ማለት ነው። ለምሳሌ ይሄንን እነዚህ በሙሉ የጠለል ምስሎች ናቸው። ምን አሰባችሁ ወይም ምን አስታወሳችሁ? የቤት በሮች ሊሆኑ ይችላሉ። ቴሌቪዥን ልናይ እንችላለን። ስክሪኑን ማለት ነው። እዚህ ጋር ይሄ መስኮት፣ በር ወይም ሞባይል ልናስብ እንችላለን። እነዚህ እነዚህ ፍላት እስክሪን ናቸው። ጠለል ምስሎች ናቸው። እዚህ ጋር ደግሞ ኳስ ትመለከታላችሁ። ይሄን ኳስ ግን ስናየው እናት የፕሌን ፊገር ይለዋል። ይሄን ግን ይሄ ግን ፕሌን ፊገር ከሚባሉት ውስጥ አይመደብም። ኳስን አስባችሁት እርዝመት ወርድ የሚባል ነገር የለውም። እንግዲህ ያውና የሆነ ነገር ሲዘረጋያችሁት ቤታችሁ ላይ ስታነጥፉ ወይም ስትዘረጉ በቃ እርዝመት አለው ወርድ አለው ወይም ወርድ እርዝመት አለው ማለት ነው ፕሌን ፊገር የምንለው ወይም ደግሞ ጠለል ምስል ማለት ነው። የፕላን ፊገር ወይም ጠለል ማለት ነው፣ ፍላት ሰርፌስ ዛት ኤክስቴንስ ኢን ኦል ዳይሬክሽን፣ በሁሉም አቅጣጫ ምን የሚሆን ማለት ነው፣ የሚስፋፋ ወይም የሚራዝም። ሌላው የፕላን ፊገር ኢዝ ኤኒ ሸፕ፣ ማንኛውም ቅርጽ ሊሆን ይችላል፣ ዛት ካን ቢ ድሮውን ኦን ፕላን ፍላት ሰርፌስ፣ ጠፍጣፋ በሆነ ነገር ላይ ልንሰራው የምንችል። አሁን ኳስ እንዳልኳችሁ ቅድም ኳስን አምታችሁ የሆነ ጠረጴዛ ላይ ብታስቀምጡት ለጥ ብለ አይቀመጥም ወደ ላይ ጉፕ ያለን። ስለዚህ ያ የጠጣር ምስሎች ምሳሌ ነው ማለት ነው። እንግዲህ ቅድም ጠጣር ምስሎች ስላችሁ ትዝ ይላችኋል። ነገር ግን የሞባይላችሁን እስክሪኗን መስታወቷን አንስተን ፕሌን ላይ ወይም ደግሞ ጠረጴዛ ላይ ብናስቀምጠው ምን ሊሆን ይችላል? ሊቀመጥ ይችላል ማለት ነው። እንቀጥል። ሌላው ዩዝንግ ስትሬት ላይን ላይኖችን እንግዲህ በመጠቀም ይላል አር ፎርምድ ዩዚንግ ስትሬት ላይን ኦር ከርቭድ ላይን ይለዋል። ፕሌን ወይም ጠለልን ለመስራት ቀጥ ያለ መስመር ያው ስትሬት ላይን ወይንም ደግሞ ከርቭድ ላይን የታጠፈ እናያዋለን። ላይን የመስመር አይነቶችን ስንመለከት እንግዲህ የመስመር አይነቶችን ወይም ይሄን ፕሌን ወይም ጠለል ለመስራት በሁለት እንከፍለዋለን። አንዱ እዚህ ጋር የምትመለከቱት ያውና ስትሬት ላይን የምንለው ሆሪዞንታል ይላል ወይ አግድም የሚሰመር ሊሆን ይችላል። ቨርቲካል እንደዚህ ቀጥ ያለ መስመር ሊሆን ይችላል። ስላንት ወይም ጋደል ያለ ማለት ወይ ወደዚህ ወይ ወደዚህ ጋደል ያለ ማለት ነው። ሌላው ከርቭድ ላይን ከርቭ፣ ቤንድ ያደረገ ወይም የታጠፈ መስመሮችን መሰረት በማድረግ የሚሰሩ ምስሎች አሉ። እንደዚህ እንደምታዩቸው፣ በዚህ በስክሪን ላይ በተለያየ መልኩ ዳይሬክሽን ላይኖችን ልናገኝ እንችላለን። እነዚህ እንግዲህ የፕሌን ፊገሮች ወይም ጠለል ምስሎች ምሳሌዎች ናቸው። እዚህ ጋር የምትመለከቷቸው አሁን እናንተ ስሙን ተውት። ስኩዌር፣ ሬክታንግል፣ ትሪያንግል፣ ሰርክል ይላል ተውት፣ እና ስሙን እናንተ እዚህ ጋር የምትመለከቱት አራት ጎን አራት ጎን፣ ሶስት ጎን፣ ይሄ ደግሞ ክብ በሚል ትይዙታላችሁ ማለት ነው። በጎናቸው ብዛት ነው አሁን ስያሜያቸው። አራት ጎን፣ አራት ጎን በሚል ለጊዜው እናንተ ይሄን ደግሞ ጎነ ሶስት። ይሄ ምን አልኳችሁ? ጎነ አራት። ይሄም ጎነ አራት። ይሄ ጎነ ሶስት። ይሄ ግን ጎነ ምን ኖ ልብ በሉ። አሁን ተመልከቱ እነዚህ ቀይ የሆኑት ምንድን ናቸው? ጎን ያላቸው በጎናቸው የሚጠሩ ይሄን ያክል ጎን ብለን ልንጠራቸው የሚችሉ ወይንም ደግሞ ቅድም ላይ ስለ መስመር አይነቶች ሳሳያችሁ ወይ ቨርቲካል ላይን ወርታች የተሰራ ወይ ደግሞ ሆሪዞንታል አግድም የሆነ ወይንም ደግሞ እስላንት ብያችኋለሁ ወደ ጎን የሆነ ተጠቅሞ ተጠቅመን እየሰራናቸው ናቸው እነሱ ሶስት ምስሎች ነገር ግን ይላችኋል ወደዚህ ችኛ ስመጣ ግን ስንመጣ ግን አሁን እነዚህ ከየት እስከየት ነው ወርድ የምንለው? አሁን ወደዚህ አንዴ የመለስ ስልበልና እዚህ ወርድና እርዝመት ልንል እንችላለን። እዚህም እንዲሁ ወደዚህ ጎኑ ከዚህ ተነስተን እዚህ መታጠፊያ መነሻ እና መጀመሪያ ላይን ሴግሜንቶች የመስመር አይነቶች እንጠቀማለን። እዚህ ክብ ላይ ስንመጣ ግን መነሻው እዚህ ነው፣ መድረሻው እዚህ ነው የሚባል ነገር የለም እና ከርቭድ ላይን ተጠቅመን ወይም የታጠፈ መስመርን በመጠቀም ፕሌን ፊገር እንሰራለን። ለምሳሌ ሳንቲሞችን ማየት እንችላለን። እዚህ ጋር ሳንቲሞችን እንደ ምሳሌ መውሰድ እንችላለን። አንድ ብር አስር ሳንቲም የምንላቸው ማለት ነው። እንግዲህ ክብ የምንለው የሰርክል ክሎዝድ የሚለውን ተውታው እናንተ ዊዛውት ኤኒ ሳይድ አያችሁት፣ ሳይድ የሌለው ወይም ቨርቲክስ መገጣጠሚያ የሌለው በመጠቀም የምንሰራው ምስል ነው ይላል። ምሳሌዎችን እንደዚህ ዲስኮችን ወይም ሳንቲሞችን እና ቀለበትን፣ የእንቁላል ቅርጽ አይነት ዲያመንድ፣ ሰሚሰርክል እና ችኪት ልጆች የሚጫወቱባት ማለት ነው። እንግዲህ ፕሌን ፊገሮች በሌላ መወያያ ላይ እነዚህ ሎሚን እንደስን ከፍላት ፕሌን ፊገር ልናገኝ እንችላለን። ሰዓትን ነገር ግን እስኪ አሁን ደግሞ ይሄንን ኦቫል ሼፕ ወይም እንቁላል ቅርጽ አይነት ያለው ግን ፍላት የሆነ ማለት ነው። ጣፍጣፋ የሆነ እንቁላልን አላለንም። ነገር ግን ይሄ የዚህ ኳስ አይነት አለ። እንደዚህ በቴሌቪዥን ወይም ደግሞ እንቁላል አያችኋት፣ እንቁላል እነዚህ ግን ያጸላችሁ እንትና ተፈልፍላ ስትወጣ ጫጭቷ፣ እነዚህ ግን ፕሌን ፊገሮች አይባሉም ማለት ነው። አንዴ ፖዝ ላድርገው። እነዚህ ይህን ኳስ ቅድምም ስንጀምር ያሳየኋችሁ ኳስ አይነት አለ። ይሄ ኳስ አይነት ነው እና እንቁላልን እነዚህ ምንድነው ከፕሌን ፊገር አይደለም እንመድባቸዋለን ማለት ነው። በሌላ እይታ እንግዲህ ጎነ ሶስት እናንተ ትሪያንግል የሚለውን ታውት። ጎነ ሶስት እዚህ ጋር ላሳያችሁ የፈለኩት ነገር ቨርቲስ ወይም መገናኛዎች ያሉት ሁለት ላይኖች። ያያችሁት ጎነ ሶስትን ስንሰራ እቺ መስመር እቺ መስመር መስመር ይመጣው የትጋ እቺ እና ይቺ ሁለቱ እዚህ ጋር ይገናኛሉ። መገናኛዎች አሉት እነዚህ ሁሉም ጠለል ምስሎች እንላቸዋለን። እነዚህን ጠለል ምስሎች እንላቸዋለን። የጠለል ምስል ምሳሌዎችን እንወስዳለን። ያውና ስኩዌር የሚለውን ስያሜ ተውት፣ እናንተ አሁን እስኩትን ከጠለል ምስል ምሳሌ እንወስደዋለን። ያውና የተለያዩ ጎኖች አሉት፣ መነሻ መድረሻ አለው የመጽሐፍ ገጽ ከጠለል ምስል እንመድበዋለን? መድበዋልን። አቻት የሚጫወቱባት ይህን ይመስላል። ውድ ተማሪዎች የቪዲዮ መወያያው ወደ ጥያቄዎቻችን ይላል። እንግዲህ ውድ ተማሪዎች እዚህ ጋር የምታዩቸው ምስሎች ከየትኛው ይመደባሉ? እነዚህ ይህን ምስል ስታዩት ከጠለል ምስል ይሄ ቤት የተሰራበት ደግሞ የጠለል ምስሎች ጥርቅም ይሆንና ስለዚህ ጠጣር ምስል በሚለው እንወስዳለን። እዚህ በምናየው በተግባር ላይ እነዚህ ጠለል ምስሎች ናቸው። እነዚህ ጠለል ምስሎች ናቸው። እነዚህ ደግሞ ጣሳ የሚመስለውና የካርቱን የሚመስለው ጠጣር ምስሎች። ጠጣር ምስሎች ወርድ፣ ርዝመትና ከፍታ ያለው ሶስት ነገሮችን ይይዛል። እሺ፣ ከሚከተሉት ምስሎች ጎነ ብዙ የሆኑት ምስሎች የትኞቹ ናቸው? ለምን ጎነ ብዙ ይሄን ጎነ ብዙ እንለዋለን ጎነ ብዙ ክብን ግን ጎነ ብዙ ብለን አንመድበውም ብያለው ጎን የለውም ስንት ጎን ነው ክብ ያለው ስለዚህ እነዚህ ጎነ ብዙ ናቸው ይሄም ጎነ ብዙ አይባልም አይታችሁታላል? እዚጋ እዚህ ጋር ሁለት ጎኖች ቢኖሩትም እዚህ ጋር ግን ምን አለው ከርቭ አለው ስለዚህ ጎንነቱ ተቋረጠ ማለት ነው ይሄን ጎነ ብዙ ብለን እንመድበዋለን እና ጎነ ብዙ ያልሆኑት ይችና? እቺ ጎነ ብዙ ብለን አንመድባቸውም። እዚህ ጋር ያው ሶስት ጎን ከሆነ ጎነ ብዙ ጎነ ሶስት ይባላል። ካሬን ጎነ ብዙ ካሬ ጎነ ብዙ ብለን እንመድበዋለን። ካሬ ማለት ይሄ ነው እንግዲህ ጎነ ብዙ አራቱም ጎኖች እኩል ይሆኑ። እዚህ ጋር የምትከታች የተሰጡት ምስሎች የጎነ ብዙ የጎን ብዛታቸውን በመጠቀም ስማቸውን ተናገሩ። ይሄንን አራት ጎን ብለን እንሰይመዋለን ይችን አንድ ሁለት ሶስት አራት አምስት ስድስት ስድስት ጎን እዚህ ጋር መላይ ልምጣ አንድ ሁለት ሶስት አራት አምስት ስድስት ሰባት ጎን በእንደዚህ አይነት ጎኖቹን ብዛት ቆጥራችሁ ጎናቸውን መናገር እዚህ ጋር የሚከተሉትን ነጠብጣብ የተገለጸ በወረቀት ደብተራችሁ ላይ ገልብጣችሁ ማያያዝ እና ስንት ጎን እንደሆነ እና ምስል እንድትሰሩ ነው። እዚህም እንድትሰሩ ነው የሚያዛችሁ። አራተኛው ላይ የጎነ ብዙ ምስሎች ባላቸው መለያዎች ብዛት መመደብ ይቻላል ብላችሁ ታስባላችሁ? ለምን አብራሩ። አዎ፣ ጎነ ብዙ ምስሎች ባላቸው መለያዎች ብዛት መመደብ ይቻላል። ለምሳሌ ይሄ ምን ለማለት መሰላችሁ? ተመልከቱ። ይሄን ጎነ ሶስት ተመልከቱ። ይሄን ጎን አራት ተመልከቱ። አንድ ሁለት ሶስት አራት አምስት። ይሄን ጎን አምስት ተመልከቱ። አሁን ጎን ሶስት መጀመሪያ ላይ ያሳየዋችሁ እዚች ጋር አንዲት መለያያ ያለች እዚች አንዲት መለያያ የተያያዙበት ማለት ነው። ሶስት መለያያዎች አሉት። ስለዚህ ሶስት መለያያዎች አሉት ጎን ሶስት ነው ማለት ነው። እዚህ ልምጣ አንድ እዚህ ጋር የሚገናኙበት ቀጥ ያሉ መስመር እዚህ ጋር ሌላ መገናኛ አለ፣ እዚህ ጋር ሌላ መገናኛ አለ፣ እዚህ ጋር ሌላ መገናኛ አለ። አራት ስለዚህ አራት ጎን አራት መገናኛዎች አሉት። እዚህ ጋር አንድ መገናኛ አለ፣ እዚህ ሌላ፣ እዚህ ሌላ፣ ሌላ። አምስት ጎን አምስት መለያ ያለው። ስለዚህ መልሳችንን አራተኛውም ምን ጎን ብዙ ምስሎች ባላቸው መለያ ብዛት መመደብ ይቻላል ብላችሁ ታስባላችሁ? አዎ ለምን አብራሩ። አብራራን አይደል? እሺ እና መለያያ ብዛታቸውና ስማቸው እኩል ነው ማለት ነው። የሚከተሉትን ምስሎች ምን አይነት ጎነ ብዙ እንደሚስሉ ተናገሩ ነው። አሁን የቁም የሚለው የትራፊክ ምልክት ስድስት ጎን፣ አንድ ሁለት ሶስት አራት አምስት ሰባት ስምንት ጎን ነው፣ ስምንት ጎን አለው። እዚህ ጋር ይሄ ማር ማራቸውን የሚያስቀምጡበት የንቦች ነው የሚያሳየው እዚህ ላይ ስድስት ጎኖችን ወይም ስንት ጎን ነው ያላቸው? አንድ ሁለት ሶስት ስድስት ጎን እዚህ ጋር ስድስት ጎኖች ያሉት። ይሄ ቁም የሚለው ደግሞ ስምንት አንድ ሁለት ሶስት አራት አምስት ስምንት ጎን አለው። እቺ ኪት የምንላት አራት ጎንን ይዛለች ማለት ነው። የሚከተሉትን ምስሎች ስዕላቸውን በደብተራችሁ ላይ ሳሉ ይላል። አራት ጎን፣ ሶስት ጎን፣ ስድስት ጎን፣ አምስት ጎን። እሱን ስላችሁ ማሳየት ነው በቃ ለምሳሌ አምስት ጎን ብሰራላችሁ አንድ ሁለት ሶስት አራት አምስት በቃ እዚህ ጋ ቅድም ፓተርን እዚህ ጎን ሶስት አለች አይደል? እዚህ ጎን አራት ነው የጎደለችው ማለት ነው። እዚህ ጎን አምስት አለ። እዚህ ጎነ ስድስት አለ። የመጨረሻ መሪማ ሶስት ጎነ ሶስት ሶስት ጎነ ሶስት ቶች ጎነ 3 ስንት 3 እሺ፣ ሦስት ጎነ ሶስቶች፣ ስለዚህ ሦስት ጊዜ 3 9 9 የክብሪት እንጨት ያስፈልጋል። እሺ አራት ጎነ አምስቶች፣ አንዷ ጎነ አምስት አምስት ክብሪት ያስፈልጋታል። አራት ነው የምትሰራው፣ አራት ጊዜ አምስት ሀያ ሲደመር 20 እንበል አምስት ጎን አራት ጎን አራት አንዱን ለመስራት አራት እንጨት ያስፈልጋል። አምስት ነው የምትሰራው ግን አምስት ጊዜ አራት አሁንም ሃያ ሲደመር ሃያ ስድስት ጎን አምስቶች ጎና አምስት ለመስራት አምስት የክብሪት እንጨት ያስፈልጋል። አንዱን ለመስራት አምስት ያስፈልጋል ግን እሷ ስድስት ነው የምትሰራው ስድስት ጊዜ አምስት ሰላሳ ሲደመር ሰላሳ ለመስራት የክብሪት እንጨት ተጠቀመች እና ጠቅላላ ስንት የክብሪት እንጨት ተጠቀመች? ዘጠኝን ሀያን ሀያን እና ሰላሳን ስንደምር ሰላሳ ሀያ እና ሀያ አርባ አርባ እና ሰላሳ ሰባ ሰባ ዘጠኝ የክብሪት እንጨቶች ተጠቀመች ማለት ነው። የማጠቃለያ የምዕራፍ ማጠቃለያ መልመጃ በሚቀጥለው ክፍል እንገናኛለን። መምህር መሀመድ ነኝ።